ከአርያም ኃይልን እስከምትለብሱ ድረስ ባላችሁበት በጸንታችሁ ቆይ ብሏቸው ነበረ። እነዛ ልሳን የተባሉት ሌላ ምንም አይደለም ቋንቋ ማለት ነው። ልሳን ማለት ቋንቋ ማለት ነው። ለአምስት ገበያ ሕዝቦች የሚሆነው ምን ያህል መሶብ እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ጠብቆ ነው የሚያውቀው። ነገር ግን ከነዛ ውስጥ አስራ ሁለት መሶብ እንዲተርፍ አድርጎ ነበር ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። ይህን ነገር ለምንድን ነው ብለው ቅዱሳን ሐዋርያ ጠይቀውት ነበር። ይህን ሲመልስላቸው በመጽሐፈ ቀሌምንጦስ ላይ የምናገኘው አንድ ድንቅ ታሪክ አለ። ያም ታሪክ ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን በሚያናገርበት ወቅት ቅዱስ ጴጥሮስ እንዲህ ብሎ ይጠይቀዋል። የሰራ ወለን ግን መገንባት በጀመሩበት ወቅት ሲያደርጉት የነበረው ነገር ምንድን ነው? ግንብን ከጡብጡብ ላይ እየገነቡ ወደ ላይ ከሄዱ በኋላ ጦር መቀባበል ጀምሮ፣ እነዛ የሚቀባበሏቸው ጦሮች እግዚአብሔር ለመውጋት ነበረ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የእውነት ከነሱ ተደብቆ ቢያደርግ ኖሮ ምን አይነት ሕይወት ሊኖረን ነበር የሚለው ነገር በጣም ትልቅ ትልቅ ጥያቄ ነበር የሚሆነው። ከነሱ በርቀት ሳይሆን በርቀት እንዳረገ ይነግረናል ማለት ነው። በርቀት ቢሆን ይህ መንፈስ ነው ብለው የሚናገሩበትን ወይም ደግሞ ስጋን አልተዋህድም የነገረ ተዋህዶን ነገር ውድቅ የሚያደርግብን ነገር ነበረ። እዚህ ጋር ልናነሳው የሚገባ አንድ ድንቅ ተአምር አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበትና እንዲሁም መንፈስ ቅዱስን በላከበት ዕለት የተፈጠሩ ሁለት ተአምራቶች ነበሩ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች ፍጹም በወደደን ባከበረን ባህያሉ ወልድ እግዚአብሔር ፍጹም ሰላምታ ሰላምላችኋለሁ እንደምቆያችሁ። አሜን የሮ እግዚአብሔር ስሙ ከጽንፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። እንኳን አደረሳችሁ ለባለ ጰራቅሊጦስ ለባለ መንፈስ ቅዱስ። ጌታችን መድኃኒታችን ኢየሱስ ክርስቶስ እቺን ቃል ወዶና ፈቅዶ በመካከላችን ተገኝቶ እንድንማማር ስለፈቀደልን ክብር ምስጋና ለርሱ ይሁን። ከዚች በኋላ ላሉት ለተወሰኑ ለአስራ አምስትና ለሀያ ደቂቃዎች የምንነጋገርበት የትምህርታችን ርዕስ የሚሆነው ቀኑን ምክንያት አድርገን የዋለበትን ቀን ማለትም ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ ከአስረኛው ቀን በኋላ በዓለ መንፈስ ቅዱስን በዓለ በራጌጦስን የምናስብበት ዕለት ነው ማለት ነው። በመግቢያ እንደተናገርኩት ስለ በዓለ በራጌጦስ ወይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ በአስረኛው ቀን መንፈስ ቅዱስን እንደላከላቸው ተናግሬ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደፈቀደና እንደወደደ መጠን እንነጋገራለን ማለት ነው ለነገር ማሻ ይሆንን ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ካደረጋቸው አንድ ተአምር አንስተን ተነጋግረን ወደፊት ይዘን እንሄዳለን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አስራ ሁለቱን ሐዋርያት እያስተማረ በነበረበት ወቅት ሲከተሉ የነበሩት የአምስት ገበያ ሕዝቦች እንደነበሩ ቅድስት ቤተክርስቲያናችን ታስተምራለች። እነዚህ የአምስት ገበያ ሕዝቦች በደመ ግባቱ ተማርከው እንዲሁም ደግሞ ትምህርቱንም ለመስማት ለሌሎች ምግብ ለማግኘት የሚከተሉ ብዙ ሰዎች ነበሩ። ከእነዛ ውስጥ መካከል ጌታችን መድኃኒታችን ኢየሱስ ክርስቶስ የመረጣቸው መጥሪያ ቤተሰቦችም እንዳሉ እናስተውላለን። ነገር ግን እነዚህን የአምስት ገበያ ሕዝቦች ሲከተሉትን በነበረበት ወቅት ምግብ አስፈልጓቸው ነበር። በአንድ ወቅት እናም እነዛን ምግብ ለአምስት ገበያ የሚያህል ሕዝብ የሚሆን ምግብ ማቅረብ እጅግ አዳጋች ስለነበር ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለት አሳና አምስት እንጀራን አበርክቶ መግባችኋል ማለት ነው። ከአበረከተ ከመገቡ በኋላ ለነዛ ለአምስት ገቢያ ሕዝቦች የሚሆነው ምን ያህል መሶብ እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ጠብቆ ነው የሚያውቀው። ነገር ግን ከነዛ ውስጥ አስራ ሁለት መሶብ እንዲተርፍ አድርጎ ነበር ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። ይህን ነገር ለምንድን ነው ብለው ቅዱሳን ሐዋርያት ጠይቀውት ነበር። ይህን ሲመልስላቸው ምዕመናን ከማያውቁት ምዕመናን ከተደበቀባቸው ከተሸሸገባቸው ምስጢር እናንተ የምታውቁት እናንተ ብቻ የተገለጠ ለእናንተ ብቻ የሚሆን ምስጢራቶች አሉ ብሎ ሲያጠይቃቸው ነው ማለት ነው። እነዚያ አስራ ሁለት መሶቦች የገለጠላቸው ማለት ነው። ቅዱሳን ሐዋርያትም እነዚህን አስራ ሁለቱን መሶቦች ይዘው ወደ ቤታቸው ተመልሷል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እነዚህን አስራ ሁለቱ መሶቦች ያረፈበትን ምክንያት እንዲህ ከተነጋገረ ታዲያ ምንድን ነው በዓለ መንፈስ ቅዱስ ጋር የሚያገናኝ የሚለውን ነገር እናንሰዋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ አርባ ቀናት ያክል በጉባኤ ለሶስት ጊዜ ያህል እንዲሁም ደግሞ ለግለሰቦች ከአምስት መቶ ያላነሱ ሰዎች በግልጽ እየተገለጠ ይነጋገራቸው ነበር ማለት ነው። ትንሳኤውን ገልጾላቸው ነበረ። ይሄንን ለማጠየቅ ለአስራ ሁለቱ ሐዋርያት ለእያንዳንዱ ለየብቻቸው ለእነርሱ በሚመጥን መልኩ ተገልጦላቸዋል ማለት ነው። ለአስራ ሁለቱ ሐዋርያት ብቻ ሳይሆንም ለሰላሳ ስድስት ቅዱሳት አንስት እንዲሁም ደግሞ ለሰባ ሁለቱ አርዲት በመጥ አጠቃላይ ለመቶ ሀያው ቤተሰብ ማለት ነው ለየግላቸው እየተገለጠ እንዲሁም ደግሞ የረሱትን የዘነጉትን የሶስት ዓመት ትምህርት እያሰረጸላቸው ቆይቶ ነበር። እነዚ አርባ ቀናቶች ማለት ነው። በግልጽ በስውር ለመቶ ሀያው ቤተሰብ ከተገለጠላቸው በኋላ ለእያንዳንዱ እንደነገርኳቸው ቅድም ትምህርት ህዋትን ሰባቱን ኪዳናትን እየገለጠላቸው ቆይቷል ማለት ነው። ኢንዲቪዥዋሊ ሲገለጠላቸው ደግሞ ለእያንዳንዱ ሲገለጠላቸው የሚነግራቸው ነገር ብሉያትና ሐዲሳትን ሲተረጉምላቸው ቅድም ሲያደርግ እንደነበረው በምሳሌ አልነበረም። ለምሳሌ አሁን በመጽሐፈ ቀሌምንጦስ የምናገኘው አንድ ድንቅ ታሪክ አለ። ያም ታሪክ ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን እንደሚያናገርበት ወቅት ቅዱስ ጴጥሮስ እንዲህ ብሎ ይጠይቀዋል፣ የእውነት ዓለምን በእጅ ይዣታለሁ ትላለ፣ ዓለምን በእጅ ይዛት ከሆነ እስኪ ዓለምን በእጅ አርገ አሳየኝ ይለዋል ማለት ነው። ቅዱስ ጴጥሮስ ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ሲጠይቀው ቅዱስ ጴጥሮስ አንተ የት ጋር ሆነ ዓለምን ላሳየህ ይለዋል ማለት ነው። ከዛ በኋላ በረቂቅ ስልጣኑ እግዚአብሔር በወደደና በፈቀደ መልኩ ቅዱስ ጴጥሮስን በእጁ ላይ ሎድ እግዚአብሔር በእጁ ዓለምን ይዟት አሳይቶታል ማለት ነው። እንደዚህ አንዳንዱ እንዲህ ባለ መልኩ ለምሳሌ ለቅዱስ ቶማስ እኔ በእጆቹ የተቸነከሩትን ችንካሮች እጄን አስገብቼ ካላየሁኝ ጎኑን ጎኖቹ እንዳሰሽ ካላየሁኝ አላምንም ብሎ ነበር። ስለዚህ ለቅዱስ ቶማስም እንዲህ ባለመልኩ እጁ እጁ በመለኮቱ እስከሚቀጥል ድረስ የመገለጥን ኃይል አሳይቶት ነበር ለቅዱስ ቶማስ ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አርባ ቀናትን ሲያደርግ የቆያቸውን ነገሮች መካከል ምስጢራቶችን በምሳሌ ሳይሆን በገሃድ በእውነት እያሳያቸው እንዲሁም ደግሞ ረስተውት የነበሩትን የሶስት ዓመት ትምህርት እያስታወሳቸው ቀጥሏል ማለት ነው። ከዛ በመቀጠል በሐዋርያት ስራ ምዕራፍ ሁለት ላይ እንደምናገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ሃምሳ በተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማያት ድምፅ መጣ፣ ተቀምጠውም የነበሩት ቤት ቤት ሁሉ ሞላ ይላል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ እንግዲህ መንፈስ ቅዱስ እንደጠ እንደላከላቸው መነሻ የሚሆነ ታሪክ በሐዋርያት ስራ ምዕራፍ ሁለት ላይ ያለውን ይሆናል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከማድረጉ በፊት እነዛን ትምህርቶች ካስተማረችው በኋላ ማንሻ የሆነን ዘንድ ደግሞ ቀጣይ ለሚመጡት ታሪኮች ማለት ነው። ቅድም እንደነገርኳችሁ ለምን መንፈስ ቅዱስ ተላከላቸው፣ ለምን ሰባ ሁለት ቋንቋ ሆነ የሚለውን ነገር እናነሳለን ማለት ነው። ሰባ ሁለት ቋንቋ የሆነበትን አንደኛው ምክንያት ስናነሳ በኦሪት ዘፍጥረት ምዕራፍ አስራ አንድ ላይ የሰናዖርን ግንብ ሲገነቡ የነበሩ ሰዎች ነበሩ። እነዛን የሰናዖርን ግንብ ሲገነቡ የነበሩ ሰዎች ዋና ትኩረታቸው ባይናቸው የማያዩት ሊያዩትም የማይችለውን አምላክ እናያለን፣ እግዚአብሔርን እናየዋለን ብለው የሰናዖርን ግንብ መገንባት ጀምሮ ነበር ማለት ነው። የሰራውንን ግንብ መገንባት በጀመሩበት ወቅት ሲያደርጉት የነበረው ነገር ምንድን ነው? ግንብን ከጡብጡብ ላይ እየገነቡ ወደ ላይ ከሄዱ በኋላ ጦር መቀባበል ጀምሩ። እነዛ የሚቀባበሏቸው ጦሮች እግዚአብሔር ለመውጋት ነበረ። ሲወረውሩ ጦሩም ዛሬ አብን ወጋ ነው፣ አሁን ደግሞ ወድን ወጋ ነው አሁን ደግሞ መንፈስ ቅዱስን ወጋ ነው እያሉ ይናገሩ ነበረ። በዛ ወቅት ምን ያደርግ ነበር ሰይጣን ዲያብሎስ ጠላታችን ደም እየቀባ በእያንዳንዱ ጦሮች ላይ መልሱ ይልክላቸው ነበር። የእውነት ደግሞ አብን ወግተናል፣ ወልድን ወግተናል፣ መንፈስ ቅዱስን ወግተናል ብለው እንዲናገሩናል ማለት ነው። ይህን የተመለከተ እግዚአብሔርም ኑ እንውረድ፣ አንድ ቋንቋ ነበር የነበራቸው ብያቸኋለ። እነዛ የነበራቸውን ቋንቋ እንደባልቀው ብለው ቅዱስ ስላሴ የተናገሩ ማለት ነው። በዚህ በኦሪት ዘፍጥረት ምዕራፍ አስራ አንድ ላይ ማለት ነው። ይህን ከተናገሩ በኋላ ለተለያዩ ቋንቋዎች አንደኛው ጭቃ አምጣልኝ ሲለው ድንጋይ ያመጣለት ነበር። ሌላ ነገር ሲያዘው ሌላ ነገር ይዞ ይመጣ ነበር ማለት ነው። ይሄንን ሲመለከቱ የሰናዖርን ግንብ መገንባት አልቻሉም። እግዚአብሔር ባወቀ አውሎ ንፋስ ያንን ግንብ እንዳፈረሰው ቅዱስ ቤተ ክርስቲያናችን ያስረዳናለች ማለት ነው። ከዛም በኋላ እነዛ ቋንቋዎች ቅዱስ ቤተ ክርስቲያናችን በትርጓሜም ግን ለምትነግረን ለሰባ ሁለት ቋንቋዎች ተከፋፍሎ ነበር ይላል ማለት ነው። በሰዎች ኃጢአት ምክንያት ቋንቋ ተከፋፈለ ማለት ነው። ቋንቋ ከተከፋፈለ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ መንፈስ ቅዱስንም ደግሞ በዓለ ጰራቅሊጦስን በምናከብርበት በሚናከብርበት በዚች ዕለት ቋንቋ ገልጦላቸዋል ቅዱሳን ሐዋርያት ማለት ነው። ይህ የእስራኤላውያን መገለጥን የሚፈልጉበት ማየት የሚፈልጉበት እድሜ ዘመን ስለነበር ማለት ነው፣ ያኛው ዘመን ማለት ነው። ለዛም ነበር ነቢይ እግዚአብሔር ቅዱስ ሙሴ በሚመራቸው ህዝቦች ሁልጊዜ መልእክትን ይዘላቸው ሲመጣ ስለምን መልእክትን ይዘህልን ትመጣለ? እግዚአብሔር ለምን በእኛ ይገለጠልንም ለምን ለእኛ ይገለጠልንም እያሉ ይጠይቁት ነበር ማለት ነው። ነቢዩ እግዚአብሔር ቅዱስ ሙሴ ማለት ነው። ሎ እግዚአብሔርም ይህን ነገር በተመለከተበት ወቅት ሁሉንም በደብረ ሲና ተራራ ላይ እንዲሰበሰቡ ካደረጋቸው በኋላ ምዕመናንን ከተራራው ግርጌ ከዛም በኋላ ደግሞ እንደ አሮንን የመሳሰሉትን ደግሞ በተራራው ወገብ ወይም ደግሞ በተራራው አጋማሽ ማለት ነው። ከዛም በኋላ ደግሞ ነቢይ እግዚአብሔር ቅዱስ ሙሴን ደግሞ በተራራው አናት ላይ እንዲቀመጥ አደረገው ማለት ነው። ይህ የክህነትን ተዋረድ የሚያሳይ ነው ማለት ነው። በአሁን ዘመንም ከአናቶች ሊቀጳጳሳቶች እያልን በቅዱስ ቁርባን በመሳሰሉት ነገሮች የምናነሳቸው የክህነት ተዋረዶች ወይም ደግሞ እግዚአብሔር ለእኛ ይሰጠን ጥበብ ነው ማለት ነው። ከነዛ ጥበቦች መካከል አንዱ ነው ማለት ነው። ይሄን በገለጠላቸው ጊዜ ብርሃነ መለኮቱ ሊቋቋሙት አልቻሉም ነበረ። ብርሃነ መለኮቱ በፊት ለፊታቸው ሲገለጥ እኩሌቶቹ በመሬት ላይ ደንግጠው ወድቀው ነበር፣ እኩሌቶቹ ደግሞ ራሳቸውን የሳቱ ነበሩ። ከዛ በኋላ ነቢየ እግዚአብሔር ቅዱስ ሙሴ ምንድን ነበር ያሉት? ይህ ነገር ለእኛ የሚቻል አይደለም፣ ላይ አንተው መቻል አንተ ተሸከመው፣ አንተው ያዝብን ብለው ነገረውት ነበር ማለት ነው። ነቢየ እግዚአብሔር ቅዱስ ሙሴ ማለት ነው። ለዚህም ነው መገለጥን መታየትን ይፈልጉ እንደነበር የምናየው ማለት ነው። እስራኤላውያን ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የእውነት ከነሱ ተደብቆ ቢያደርግ ኖሮ ምን አይነት ሕይወት ይኖረን ነበር የሚለው ነገር በጣም ትልቅ ትልቅ ጥያቄ ነበር የሚሆነው። የእውነት ደግሞ በሚታይ አሁን የምናነሳው የመጽሐፍ ቅዱስ ቃል ይኖራል። በእንደዚህ አይነት መልኩ ያንን እሳት የሆነ መንፈስ ቅዱስ ባይልክላቸው ኖሮ ምንድን ነበር የሚለው ነገር ትልቅ እምነታችን ላይ ትልቅ ጥያቄ ያልፍ ነበር ማለት ነው። ጊዞ ያልፍ ነበር ማለት ነው። ጌታችን መድኃኒታችን ክርስቶስ ባይሞት ባይነሳ መሞቱ ብቻ ሳይሆን መነሳቱ፣ መነሳቱ ብቻ ሳይሆን ማረጉ፣ ማረጉ ብቻ ሳይሆን ደግሞ መንፈስ ቅዱስን መላኩ፣ ከሁሉ በላይ ደግሞ እጅጉን የሚደቅመው የሚደንቀው ደግሞ ዳግመኛ መምጣቱን የሚያሳይ ነገር ስለሆነ ማለት ነው። ይህ ካልሆነ እምነታችን ከንቱ ነበር የሚሆነው። ስለዚህ ለዛ ነው ለእስራኤላውያን እንደሚገለጠው ለቅዱሳን ሐዋርያትም ለመቶ ሀያው ቤተሰብ ማለት ነው ለእያንዳንዳቸው እንደተገለጠ አሁን ደግሞ ዳግመኛ በሚመጣበት ተራራ ላይ ማለትም በደብረ ዘይት ላይ እርገቱን ያከናውኑ ማለት ነው ከነሱ በርቀት ሳይሆን በርቀት እንዳረገ ይነግረናል ማለት ነው። በርቀት ቢሆን ይህ መንፈስ ነው ብለው የሚናገሩበትን ወይም ደግሞ ሥጋን አልተዋህድም የነገረ ተዋህዶን ነገር ውድቅ የሚያደርግብን ነገር ነበረ። በርቀት ቢሆን ከነሱ የተሰወሩ ማለት ነው። ከነርሱ ግን በርቀት በመሰወሩ ሥጋውን ለብሶ ከነርሱ ጋር እንደነበረ ሥጋውን እንደለበሰ ጌታችን አምላካችን ኢየሱስ ክርስቶስ በቅዱስ ቶማስም እንዲሁ እንደተናገረ በአሁንም በእርገቱ ደግሞ በደንብ አሳይቶናል ማለት ነው። በዛ ዳግማኛ በሚመጣባት ተራራ ላይ ለቅዱሳን ሐዋርያት እና ለመቶ ሀያ ቤተሰቦቹ ከተገለጠላቸው በኋላ ከአርያም ኃይልን እስከምትለብሱ ድረስ ባላችሁበት ጸንታችሁ ቆዩ ብሏቸው ነበረ። ከአርያም ኃይልን እስከምትለብሱ ድረስ ጸንታችሁ ቆዩ። እንግዲህ ለመቼ እንዲሆን እስከ መቼ ቀን እንደሚቆይ አያውቁም። ይሄ መንፈስ ቅዱስ ከአርያ የሚላከው መንፈስ ቅዱስ ምን ያክል ቀን እንደሚቆይ አያውቁም። ምን ያህል ጊዜ እንደሚወስደ አያውቁም። አስር ቀን ይሁን ሀያ ቀን ይሁን አመት ሰዓት ይሁን ምንም የሚያውቁት ነገር የለም። ነገር ግን ሁሉም ጸንተው መጠበቅን ተምሯል ማለት ነው። በእነዚህ አርባ ቀናቶች ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት በደንብ ሲያስረዳቸው የነበረው ነገር ጽናትን ስለነበር ማለት ነው። ከዚህም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ በመካከላቸው ነጭ የለበሱ ሁለት መላእክት ተገኝተው ነበር እና እነሱም ጠይቋቸው ነበረ፣ ስለ ምን ወደ ላይ ትመለከታላችሁ? ይህ ወደ ላይ ሲሄድ ያያችሁት ዳግመኛ ይመጣል ብሎ ነግሯቸው ነበር፣ እነዛ ቅዱሳን መላእክት ማለት ነው። ስለዚህ ዳግመኛ እንደሚመጣ ዳግመኛ ሞቶ መነሳት እንዳለ በደንብ ቅዱሳን መላእክት አስረድተዋናል ማለት ነው። ከዛም በኋላ ወደ ቅድም በመግቢያ ላይ እንደነገርኳችሁ በማርቆስ እናት በማርያም ቤት ተሰብስበው ቆይተዋል ማለት ነው። ከአስር ቀን በኋላ ያለውን ታምር በመጽሐፍ ቅዱሱን እናየዋለን ማለት ነው። በመጽሐፍ ቅዱሱ ላይ እንደዚህ ይላል በበዓል ሃምሳ በተባለ ቀን በደረሰ ጊዜ ሁሉም በአንድ ልቡ ነው አብሮ ሳሉ ድንገት የሚነጥቅ አውሎ ነፋስ ከሰማያት ድምፅ መጣ ተቀምጠውም የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩቸው በእያንዳንዳቸውም ላይ ተቀመጡባቸው ይላል ማለት ነው። ይህንን ቃል የምናገኘው በሐዋርያት ስራ ምዕራፍ ሁለት ከቁጥር አንድ ጀምሮ ብንመለከት ይህንን ቃል እንመለከተዋለን ማለት ነው። ሌላኛው ቅድም እንደነገርኳችሁ ለምን ሰባ ሁለት ቋንቋ ገለጣ የሚለውን ነገር በሰናዖር ግንብ አይተነዋል። ለሰባሁለት ቋንቋ ተከፋፈሉባቸው ነበር ባህልያታቸው በበደላቸው እና በክፋታቸው ምክንያት የሰው ልጆች ሁላችንም የሰው ልጆች በሙሉ ቋንቋችን ተከፋፍሏል ማለት ነው፣ በህዳታችን ምክንያት ። ያም ከሆነ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ለማድረግ የሰው ልጆችን አንድ ለማድረግ እንደመጣ በኋላ በትርጓሚ ወንጌል የተነበበውን ነገር በደንብ እናነስማለን። ይሄንን ቃል ተናግሯል ማለት ነው። ካረገ በኋላ እነዛ አስራ ሁለቱ ሐዋርያት ሰላሳ ስድስት ቅዱሳት አንስት እና ሰባ ሁለቱ አርድእት ወይም ደግሞ የሐዋርያት ረዳት ተብሎ የሚጠቀሱት ማለት ነው በማርቆስ እናት በማርያም ቤት በቆይቷል ማለት ነው። ለአስር ቀናት ያክል ስለዚህ በመጽሐፍ ቅዱስን ቃል እንዳነበብኩላችሁ እንደ እሳትም የተከፋፈሉ ልሳኖች ታያችሁ ይላል። ከነዛ ካለፉ የአስር ቀን ካለፈ በኋላ በአስረኛው ቀን ላይ ማለት ነው እንደ እሳት የተከፋፈለ ልሳን ታያችሁ ማለት ነው። እንደ እሳት የተከፋፈለ ልሳን መታየት ብቻ አይደለም፣ የምድር መናወጽ ነው ነበረ። እሳቱ ሲወርድ በግልጽ እየታያቸው ነበረ። አሁን በኋላ የምናነሳት ነገር ስላለች ነው በአሁን ዘመን ልሳን እያሉ የሚያነሱት ነገር ውድቅ እንደሚያደርግ ይሄ ቃል በደምብ ስለሚያሳይ ማለት ነው። ስለዚህ ከሰማያት በታች ያሉ ህዝቦች በሙሉ በድንጋጼ እስከሚቆዩ እስከሚቆሙ ድረስ ይሄን ነገር ተመልክተዋል ማለት ነው። የመንፈስ ቅዱስ ከተላከላቸው በኋላ ለመቶ ሀያ ቤተሰብ ከተላከላቸው በኋላ ለእያንዳንዱ ለሰባ ሁለት የተከፋፈለ ልሳኖች ታዩዋቸው ይላል ማለት ነው። እነዛ ልሳን የተባሉት ሌላ ምንም አይደለም ቋንቋ ማለት ነው። ልሳን ማለት ቋንቋ ማለት ነው፣ ንግግር ማለት ነው። ስለዚህ እነዚህ ቋንቋዎች ተገለጡላቸው ለነዛ መቶ ሀያ ቤተሰቦች ማለት ነው። ከተገለጠላቸው በኋላ ወዲያውኑ የሄዱት ወደ ውጭ ነበር የወጡት። ማስተማር ጀመረ ማለት ነው። ማስተማር ሲጀምር ድሮ ድንጉጾች የሆኑ የነበሩ ለምሳሌ ቅዱስ ጴጥሮስን እንኳን ብንመለከት ሶስት ጊዜ ክዶት ነበረ። በጣም የሚያስደንቅ ታሪክ አለ፣ ወደኋላ እናንሰዋለን። ቅዱስ ጴጥሮስ ሶስት ጊዜ ክዶት ነበረ ጌታችን መድኃኒታችን ኢየሱስ ክርስቶስም ማለት ነው። ስለዚህ ያንን የሚክድበትን ነገር በጭራሽ አይኑ ውስጥ ሊመጣበት አልቻለም ማለት ነው። ያ መንፈስ ቅዱስ ከሱ ከተላከለት በኋላ ማለት ነው። ስለዚህ ቅዱስ ጴጥሮስ በአንድ ቀን ስብከቱ ብቻ ሶስት ሺህ ነፍሳትን ማርኳል ማለት ነው። በዛ ችለት ማለት ነው። ሶስት ሰዓት ነበረ ስብከታቸውን የጀመሩት። ሶስት ሰዓት ላይ ስብከታቸውን ሲጀምሩ በወቅቱ ወይም ደግሞ በባለ ሀምሳ በዓለ ሰዊት የሚባል በዓል እያከበሩ ነበረ እስራኤላውያን ማለት ነው። ከሌሎችም ቦታዎች የተሰበሰቡ ሰዎች ነበሩ እዚህ ጋር ልናነሰው የሚገባ አንድ ድንቅ ተአምራል ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበትና እንዲሁም መንፈስ ቅዱስን በላከበት ዕለት የተፈጠሩ ሁለት ተአምራቶች ነበሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ዕለት የሕዝብ ቆጠራ ነበረ፣ በሀገሪቱ ሁሉ ያሉ ሕዝቦች ተሰብስበው ነበር ወደ ቤተልሔም ማለት ነው። ለዛም ነበር የእንግዳ ማረፊያ አጥቶ ጌታችን መድኃኒታችን ኢየሱስ ክርስቶስ በከብት በረቱ ውስጥ የተኝቶ የነበረው ማለት ነው። ስለዚህ የህዝብ መሰብሰብ ነበር፣ ጌታችን በተወለደበት ዕለት ማለት ነው። እንዲሁም ደግሞ መንፈስ ቅዱስ ጸጋን በላከበት ዕለት ደግሞ ብዙ ህዝቦች ተሰብስቦ ነበረ። የሚያከብሩት በዓል ነበር፣ በዓለ ሰዊት ይባላል፣ ወይም ደግሞ የእሸት በዓል የሚባል ነበረ። ይሄም በእኛ ፍሬ በደንብ ልምላም የሆነ የሚገኝበት ከመስከረም እስከ ህዳር ድረስ በኛ ወይም ደግሞ ኢትዮጵያን አቆጣጠር ከመስከረም እስከ ህዳር እንዳለው። እንዲሁም ባለሰዊት የሚባለው እንደዚህ እስራኤላውያን የሚያከብሩት የእሸት በዓላቸው አለ። ስለዚህ እሸቱ ተለቅሞ የሚበላው እየተበላ እንዲሁም ደግሞ የሚጠበሰው እየተጠበሰ እንዲሁም ደግሞ የሚቃጠሉ እየተቃጠለ ለእግዚአብሔር መስዋዕትን ያቀርባሉ። ትልቅ በዓል ይደረጋል። የዛም ጊዜ እነዚህ ሰባ ሁለት ቋንቋ የተደባለቀባቸው ማህበረሰቦችን ተሰባስቦ ነበር። በሶስት ሰዓት ወጥተው ቅዱሳን ሐዋርያት ማስተማር ሲጀምሩ እንዲሁ ነበር ይሆን እያንዳንዱን የሚናገሩትን ቃል እዚህ ጋር የተገለጠላቸው ልሳን ላይ ልናስተውላቸው የሚገባ ሁለት ነገሮች አሉ። በትሮጋሚ እንግላችን አንዳንድ አባቶች የተገለጠላቸው ልሳን ሰባ ሁለት ልሳን ነው። ወይም ደግሞ እዚህ ላይ በመጽሐፉ ላይ እንደምንመለከተው በሐዋርያት ስራ ምዕራፍ ሁለት ላይ እንደምንመለከተው በሁሉም መንፈስ ቅዱስ ሞላባቸው እያለ እንደ እሳት የተከፋፈሉ ልሳኖች ታያቸው ይላል አንድ እንደ ሰባ ሁለት ልሳነቶች ተገልጦላቸዋል የሆነ ተገልጦላቸዋል እየተናገሩ ነበር ብለው የሚያስተምሩ ሊቃውንት አሉ። በአንዳንድ ሊቃውንት ዘንድ ደግሞ የሚናገሩት ቃል እነሱ የሚናገሩበት ቋንቋ ቢሆንም ሰሚዎቹ ግን በየራሳቸውን ቋንቋ ይሰማሉ የሚሉ ሰዎች ነበሩ። ለምሳሌ አሁን እኔ የምናገረው አማርኛ ነው፣ ሰሚው በግዕዝ፣ እንዲሁም ደግሞ በእንግሊዝኛ በአረባይክ ይሰማል ማለት ነው። እንደዚህ አይነት ሁለት ትርጓሜዎች አሉ። እናንተም እንግዲህ ፈርዘር እንድታነቡ እየገፋችኋል፣ ነገር በደንብ እንድታነቡት ማለት ነው። ስለዚህ መንፈስ ቅዱስ ከተላከላቸው በኋላ ይህንን ቃል ማውጣት ጀመሩ፣ መናገር ጀመሩ። እዚህ ጋር ልናስተውል የሚገባ ነገር በእሳት አምሳል መውረዱ ብቻ ሳይሆን መንፈስ ቅዱስ የሚናገሳሉ በእሳት መንፈስ ቅዱስ መውረዱ ብቻ ሳይሆን የሚናገሩት ነገር ፍሬ ነበረው፣ ህይወት የሚቀይር ነበረ፣ ትርጉም የሚሰጥን ነገር ነበረ፣ የሚናገሩት ነገር ማለት ነው። እንግዲህ አሁን በአሁን ዘመን ልሳን ተብሎ የሚናገሩት ቋንቋዎች ደግሞ ምን ያክል ከእውነት አይራቁና ለማመን የሚያደርጉት እንደሆነ ሁላችን ልናስተውል የሚገባ ነገር ስለሆነ ማለት ነው። ስለዚህ መንፈስ ቅዱስ ከተላከላቸው ጸጋ መንፈስ ቅዱስ ከተቀበሉ በኋላ እነዚህ ቋንቋዎች ከተገለጡላቸውም በኋላ የሚናገሩት ቃል ትርጉም ነበሩ። እያንዳንዱ የሚናገሩት ቃል ትርጉም ነበሩ ማለት ነው። ስለዚህ ሐዋርያት መናገር ጀምሩ፣ መስበክ ጀምሩ ማለት ነው። የሚሰሟቸው ሰዎችም ይህ እነዚህ ሰዎችን እናውቃቸዋለን ቢናገሩ እንደው ግፋ ከተባለ ከሚናገሩበት ከሀገራቸው ቋንቋ አራማይክ ነው። ከዚህ ውጭ ሌላ ቋንቋ እንዴት ሊያመጡ ይችላሉ? ሁላችንም እንዴት እግዚአብሔርን ቃል በቋንቋችን ልንሰማ እንችላለን? ብለው በጣም ግራ ተጋብቶ ይሰሙ ነበር። ምክንያቱም በኃጢአታችን ምክንያት በሰባ ሁለት ቋንቋ የተከፋፈለው ያ የጠብ ግርግዳ እየተሰባበረ መጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ በመቱ በመሰቀሉ በመገረፉ በመገፈፉ እየሰባበሩ መጥቷል። በአሁን ደግሞ መንፈስ ቅዱስ ልኮ የእውነት የሆነውን አማናዊ ጸጋ መንፈስ ቅዱስን ከላከ በኋላ ሐዋርያት እያስተማሩ በሚኖሩበትም ወቅት የእውነት አንድ እያደረጋቸው መጣ ማለት ነው። ሰባ ሁለት ቋንቋ ሲሰሙ የነበሩ ሰዎች አንድ አይነት ቋንቋ መስማት ጀምሩ፣ ስለ አንድ እግዚአብሔር መስማት ጀምሩ። አንድ ቃል ተናገሩ ማለት ነው። ስለ አንድ እግዚአብሔር እያስተማሩ ማለት ነው፣ ሐዋርያት ማለት ነው። ይህንን ካሉ በኋላ እኒህማ የጉሽ ጠላ ጠጥተው እንጂ በደናቸው አይደለም ብሎ ይናገረው ነበርና ቅዱስ ጴጥሮስ የተናገረው ነገር እዚህ ላይ ብላለ የጉሽ ጠላ ጠጥተን ሳይሆን በዚህ ሰዓት ምንም አይነት ጠላ ልንጠጥ አይችልም። ሰው በሶስት ሰዓት ነው እንግዲህ ስብከት የወጡት ብያቸዋለሁ። በሶስት ሰዓት ምንም አይነት መጠጥ ልንጠጥ አይችልም ብሎ ነግሯቸዋል፣ ማለት ነው ለቅዱስ ለነሱ ለእስራኤላውያን ማለት ነው ሳሜዎች ለነበሩት ለአይሁዶችም ጭምር ማለት ነው። ይህ ነገር ከተናገራቸው በኋላ ቅዱስ ጴጥሮስ በዛ ችለት ብቻ ሶስት ሺህ ነፍሳትን ማርኳል ማለት ነው። እንግዲህ ቅዱስ ጴጥሮስ ይህንን አባቶቻችን ሲያመሰጥሩት የሚላሉ ቅዱስ ጴጥሮስ የካደ ሶስት ጊዜ ነበረ። ስለዚህ አንድ ጊዜ በመካዱ አንድ ሺህ ህዝብ መልሷል፣ ሁለት ጊዜ በመካዱ ሁለት ሺህ ህዝብ መልሷል ሶስት ጊዜ በመካዱ ደግሞ ሶስት ሺህ ህዝብ መልሷል ማለት ነው። ያንን ምስጢር ለመጠበቅ ነው ማለት ነው ቅዱሳን ሐዋርያት በዛ መልኩ ሲሄዱ የነበሩት ማለት ነው። ከዛ በኋላ ጽንዋን ሆኑ ድንጉጾች የነበሩት በሙሉ ፈሪዎች የነበሩት በሙሉ ብርቶች ሆኑ። እንግዲህ ከዛ በኋላ አሟሟታቸው እንዳለ ብናይ ሁሉም አሰቃቂ አሟሟት ነው የሞጡት። ከዛ በኋላ የተነሱትም አባት ተላሃይና ሐዋርያትን እንኳን ብንመለከት ጸጋ መንፈስ ቅዱስን ተቀብለው ሲኖሩ ስለነበረ በአንበሳ የተበጫጨቁ ነበር ሲሞቱ የነበሩት። ስለዚህ በዛ መልኩ ጸጋ መንፈስ ቅዱስ ተልኮላችኋል ቅዱሳን ሐዋርያት ማለት ነው ናናለን እንድታመን